ሩታዬ የኔ ቀብራራ የኔ አንበሳ በቃኝ ሰለቸኝ እያለች ነው ያለችው ማለት ነው። እንግዲህ ኤፕሪል ለአንዴና ለመጨረሻ ይቅርታውን ተቀበይ። የእናንተ ለአንዴና ለመጨረሻ መቼ ነው ግን የሚያበቃው ማለት ነው? መቼ ነው ይሄ የማስመሰል ይቅርታችሁ የሚያበቃው ማለት ነው። ለማንኛውም ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋቸው እስከመጨረሻው ከእኔ ጋር ሆኑ ውዶች። በዚህ አጋጣሚ እኛ ሴቶች እጅግ በጣም ብዙ ትግስት አለን ማለት ነው። ትግስታችን እስከሚያልቅ ድረስ ረጅም ጉዞ እንጓዛለን፣ ብዙ ውጣ ውረዶችን እናሳልፋለን ማለት ነው። ትግስታችን ያለቀቀን ግን መመለሻ የለንም ማለት ነው። ካመረርን አመረርን ነው። በዚያ አጋጣሚ ወንዶችዬ ተማሩ። የሆነ ነገር ከማድረጋችሁ በፊት ጥንቃቄ አድርጉ። በቃ እኔ ሁል ጊዜ ጎንበስ እያሉ አብርሃም አይደለም፣ ከወገብ ጎንበስ ማለት ተውና፣ እንደ አርጋ በጣሶ ራሱ ባናት ተተክለ ይቅርታ ብትጠይቃ፣ ሩታ ራሱ ያመረረች ነው የምትመስለው ማለት ነው። የኔ አንበሳ፣ የኔ ቀብራራ ሩታዬ ሂጂበት። ምንም ማድረግ አይቻልም። ሌላው በጣም የገረመኝ ነገር ቢኖር በአብርሃም ማለት ነው። ምንድን ነው ያለው? እኔ ከዚህ በፊት የህይወት ታሪኬ አልነገርኩሽም። ገና ብዙ አሉ። እነማናቸው ደግሞ የሚመጡት? ላይክ እያደረጋችሁ በደንብ አድርገን እንሄድባችኋለን እንፈተፍትባችኋለን፣ ማለት ነው። አሰላሙ አለይኩም ወራህመቱላ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁ በሰላማችሁ አላሀብዛልኝ ላላፍ፣ እየወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ ህብ ቤተሰብ ሆናችሁ ላይክ ሼር ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አርጌ ከልባ አመሰግናለው። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ ሼር ማድረጋችሁን እንዳትረሱ። በዚህ አጋጣሚ ውዶቼ ላይክ አድርጉ፣ ከቻላችሁም ደግሞ ኮፒ ሊንክ አድርጉልኝ። የዩቱብ ቻናሌ ችግር መጥቶበታል ማለት ነው። ድምፅ በሌለው መሳሪያ ተመትቷል። ለምን እንደተመታም ደግሞ ዛሬ በደንብ አርጌ እነግራችኋለሁ ማለት ነው። የምነግራችሁ በዚህ ቪዲዮ ሳይሆን ዘጠኝ ሰዓት ተኩል ላይ በምለቀው ቪዲዮ በደንብ አርጌ እነግራችኋለሁ ማለት ነው። እያንዳንዱ ነገር ማለት ነው። እናም በዚህ ቪዲዮ የቻላችሁ ላይክ እያደረጋችሁ ኮፒ ሊንክ እያደረጋችሁ እስከ መጨረሻው ከእኔ ጋር ሆኖ እንግዲህ ወደ መጣሁበት ወደ ገደለው ስገባ የዛሬ ቪዲዮዬ ትላንትና በተለቀቀው በአብሬሽና በዶርታ ቪዲዮ ነው ማለት ነው። እንግዲህ እንዳያችሁት ኤፍሬም ይቅርታ ጠይቋታል ለሩታ ማለት ነው። ጥፋታችን ታውቆናል ሁሉንም ጥፋት ነው ብሎ ይቅርታ ጠይቋል ማለት ነው። የኤፍሬም ኤፍሬም ይቅርታ ጠይቋል። ጥፋትህን በማወቀህ በጣም ደስ ብሎኛል። ነገር ግን ደግሞ አንድ የተናገርካት ነገር አለ ማለት ነው። እሱ ምንድን ነው? እኔ እንደዛ የተናገርኩት ሆዲንሶች እንትና አልተረዳችሁኝም። እንደዛ የተሳደብኩት እንደዛ ያልኩት እኔ እንዲለያዩ ብዬ ሳይሆን አብረው እንዲሆኑ። ከመቼ ጀምሮ ነው ሰው ስድብ ተሳድቦ ባልና ሚስት አንድ ላይ የሚያደርገው ማለት ነው? አንድ ላይ የሚያደርገው ተሳድቦ ነው እንዲህ መክሮ ነው እንጂ ማለት ነው። አንተ ሁለታቸውንም ቁጭ አድርገ በጠረጴዛ ዙሪያ እንደ ቤተሰብ እንደወንድም ብታወያያቸው ነው እንጂ ሶሻል ሚዲያ ላይ ወጥተ አንድም ቪዲዮ ብቻ ሳይሆን ሶስት ቪዲዮ ላይ ነው። ሩታ ከፈለግሽ ሂጂ፣ ከፈለግሽ ሂጂ። አንተን ብትሆን እንደወንድ ቆፍጠን በል። እኛ ስንት ጊዜ እናወራለን ስለእናንተ ጉዳይ ማለት ነው። ሲቀጥል እስከ መቼ ድረስ ነው ይሄ የማስመሰል ይቅርታ? አምጥታችሁ እኔ እኮ በእናንተ ማስመሰል ውስጥ እኮ ይቺ ልጅ በራሳችሁ ስራ ይቺ ልጅ በጣም እያሰደባችኋት ነው ያላችሁት ማለት ነው። የእውነቴን ነው የምላችሁ። እኔ የፈለገውን ድራማ የሚሆን ምንም ሚሆን ክፉ አትናገሩ ምናምን። እኛ እኮ በሚሰሩት ነው ሀሳብ አስተያየት የምንሰጠው ቤተሰብ በሚሰሩት ሀሳብ አስተያየት እንሰጣለን ማለት ነው። በዚህ ሁሉ ጋጋታ ውስጥ እቺ ልጅ ናት እየተሰደበች ያለችው ማለት ነው። ሩታ ናት እየተሰደበች እየተረገጠች ያለችው ማለት ነው። አቃሎ ምን እንደሆነ ማለት ነው። ነገር ግን በዚህ ሁሉ ጋጋታ ውስጥ እነሱ በሚናገሩት እነሱ በሚያወጡት ቃላት ሩታ በቲክቶክ ሆነ በዩቱብ ሆነ እየተሰደበች ነው ያለችው ማለት ነው። አሁን በጣም የገረመኝ እኔ እነሱን አንድ እንዲሆኑ እንዲለያዩ አልፈልግም። ያ ሁሉ ነገር የተናገርኩት እነሱ አንድ ለማድረግ ነው። ቆፍጠን በል በራስ በራስህ እንደዚህ መወሰን እንትን በል ሁሉ ነገር እኔ እና እሷ መወሰን አለብን አትበል፣ በራስ መወሰን ያለብን ነገር ወስን ምናምን እያልክ ባልና ሚስት ለማለያየት እየሞከርክ ደግሞ አንድ ላይ ለማድረግ ፈልጌ ነው ስትል ትንሽ እንኳ የማስመሰል ነገር አይሆንብህም ፍሬም እ ማስመሰል ነው አሁንም፣ ልታስመስል ለኦዲየንስ ልታስመስል መጣህ እንጂ በፍጹም የሁለቱ መታረቅና ወይም አንድ ላይ መሆን ፈልገው አይደለም። እሄድብሃለሁ፣ ምንም ማድረግ አይቻልም። ምክንያቱም ንግግርህ ነው ማለት ነው። ለአንዴና ለመጨረሻ ይቅርታውን ተቀበይ፣ እውነትህን ነው። ስንት ጊዜ ከዚህ በፊትም ለአንዴና ለመጨረሻ ጊዜ ብላችሁ ነው ጋሻ አምጥታችሁ ያስታረቃችሁት ማለት ነው። ሌላው አብርሃም ማለት ነው። እኔ እኮ በጣም የገራኝ ነገር ማለት ነው ሩታ ስትናገረው ያን ቀን ቪዲዮ ስትናገረው ስንቱ ሴቶችን አምጥተህ አፋቸውን እየከፈቱብኝ አንድም ነገር አልተናገርክም ብለው ነበር ማለት ነው። ነገር ግን ሴቶቹ ረስቷቸዋል አብርሃም ማለት ነው። የለን ከአእምሮም የሉም ሴቶቹ። የመጀመሪያዋ ጽጌ ነበረች፣ ሁለተኛዋ ፍቅር ነበረች፣ ሶስተኛዋ ደግሞ ነጺ ናት ማለት ነው። ብዙ አራር የምነጽ ቤቲ የምትባል ልጅ መጥታለች። በመካከል እንደገና ደግሞ አንድ ደግሞ የሆነ ፊቷ ከው ምንድነው ወደፊት ሸፍኑ የሆነ ያመጣት ልጅ ነበረች ከፍቅር በሚሰሩበት ሰዓት እንደ ፕራንክ አድርገው ሩታን እንትን ያሏት ማለት ነው። እሷ ራሱ ሰድባታለች ለሩታ። ሩታ ያልሰድባት ማንም የለም ማለት ነው። ነገር ግን እሱ ማን ነው ያመጣው ወንድሜ ስለተናገራት እሱ ይቅርታ እንዲጠይቃት ጠርችዋለሁ አለ። በሰላም ነው አብርሃም ወንድምህ እኮ አላለችም። ወንድምህ ሰድቦኛል እኮ አላለችም። ወንድምህ እንደው በእምሯ ምን በአስተሳሰቧም ይኖራል ብዬ አላስብም። ቦታም አልሰጠችውም። ነገር ግን አንተ በሴቶች ነው ያሰደብካት ማለት ነው፣ በሴቶች ማለት ነው። በገንዘብ ተገዝተሽ ነው የመጣሽ፣ ትዳርሽ ውሸት ነው እስከምትባል ድረስ ትሰድባለች ማለት ነው። ነገር ግን አንተ ጎትተህ ያመጣኸው ኤፍሬም ነው ማለት ነው። አይ አብርሃም፣ እንዲሁ ከስራህ እኮ አብርሃም ነገርኩ እኮ አይደለን። ከወገብህን እንደዚህ ጎንበስ ብለ እንደ አርጋ በጣሶ በአናት ብታታክለህ እራሱ ይቅርታ ብትጠይቃት ሩታ የቆረጠች ነው የምትመስለው በቃ ሰልችቶኛል፣ ማረፍ ነው የምፈልገው ብላለች ማለት ነው። ተዋት በቃ ትራፍ፣ እንዴ፣ ትራፍ፣ ተዋት። አንተም አላወቅበትም። እኔ እውነት ነው የምላችሁ፣ ትናንትና ቲክቶክ ስገባ በጣም ነው የተበሳጨሁት ማለት ነው። በቃ እስከ መቼ ድረስ ነው የእናንተ ጉዳይ በእንደዚህ አይነት ነገር የሚቀጥለው ማለት ነው። በእንደዚህ አይነት ሁኔታ እንዳለ ይሄ የምትጨቃጨቁበት ቪዲዮ ቲክቶክ ተወስዶ እንዳለ ኮመንቱ ስታዩት፣ እውነቴን ነው ምላችሁ ልባችሁ ነው የሚሰበረው። በተለይ ጊዜ እህቶች ማለት ነው መቼ አንድ ላይ ሆነው ነው ያረግዘችው እየተባለ ማለት ነው እንዲ መቼ ነው ትዳርህን እንደዚህ እያቃለልክ የምትኖረው ሚስትህን እያሰደብክ የምትኖረው ለገንዘብ ብለን መቼ ነው ግን? አብርሃም ማለት ነው ወደ ራስህ ተመልሰ ትዳርህን ክብር ሰጠ ቆፍጠን ብለህ ቤትህን ለመምራት ሞክር፣ ነው ምለው ማለት ነው። ሌላ የኔ የህይወት ታሪክ ከዚህ በፊት አልተናገርኩም፣ ገና ብዙ አለ። ደግሞ ዛሬ ደግሞ ማን ጎትተህ ልትመጣልን ነው ተናግረሃል። እንግዲህ ከዚህ በኋላ ብትመጣም ቤቴ አትገባም ምናምን እያልክ ነበረ። ያልክበት ምክንያት ደግሞ ሌላ ሰው ጎትተህ እንደምትመጣብን ነው። ያ ጎትተ ስትመጣ ደግሞ እኛ እናሳያለን። ይውል ወገብ ወገቧ፣ ጭንቅላት ጭንቅላቷ፣ አናት አናቷ፣ ከረከስ ከረከሷ ስንላት መሯት ከአንተ ውልቅ ብላ ትወጣለች ማለት ነው። በሩታ ቦታ የምታመጣት ሴት ማለት ነው። የታወቀ ነው። ዛሬማ አንዷን ሸፍኖ ወይም ጎትቶ ማምጣቱን አይቀርም። እኔ እኮ ለእኔ ህይወቴን አልነገርኩሽም። ገና ብዙ ነገር አለ። ኩድኮ ነው። ጉድ እኮ ነው። ለነገሩ ሴቶቹ እናቴ ለስማቸውን ለቤተሰባቸውንም አያስቡም። እየተጋጋጡ እየተለጣጠፉ ይመጣሉ። የነገ ህይወታቸው እንኳ አያስቡም። እርግጠኛ ነኝ ዛሬ አንዷን ጎትተብን እንደምትመጣ ማለት ነው። ውድ ተመልካቾች እንግዲህ ጠብቁ። መጠበቅ ነው አለብኝ ብለን መጠበቅ አለብን። በቃ ሩታ ቤቱን ትታለ ትሄዳለች። እንግዲህ አንዷን ፊቷን ሸፍኑ ወይም ደግሞ ጀርባዋን አቀብሎን መምጣቱ አይቀርም ዛሬ ማለት ነው። እኛም እህቶቿ የሩታ እህቶች አለን። ለማንኛውም ላይክ አድርጉ። ድርድዬ ሰላማችኋን ላይ ያብዛልኝ ባይ